ሌላም ሰው ቢሆን ይደብረዋል። እና ያለውን አይዲያ ደግሞ በደንብ እስኪ ይሆን ይነግራችኋል። ዛሬ ምን አሰብ መሰላችሁ? ቁልፍ አለን። የቤቷ ቁልፍ ፊሽ ጋ እየመጣች ነው። እሱ አጋጣሚ ለስራ መገናኘታችን አይቀርም። ቀድመን ቤቷ ገብተን ከፍተን ገብተን ጫት ይዘናል። አንቀሙ ዝም ብሎ እንትን የገዛ ነው፣ እና እሱን እየቃምን አስመስለን ዘረጋግተን ምናምን እንጠብቃታለን። ከዛ እንደዚኔ ነገር ላይ ደግሞ አትደራደርም ሰው በጣም ነው የሚደብራት ጣም ነው ቀውጥ የምታረገው እና አብረን እናያለን ቤተሰቦቻችን እንግዲህ እንገባና ዘርጋ ዘርጋ አድርገን ቤቱን ፏፏፏ አድርገን አጫጭሰን ምናምን እንጠብቃታለን። ስትገባ ያበደ ሰርፕራይዝ ነው የሚጠብቃት። አብራችሁን እስከ መጨረሻው እያያችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ቤተሰቦቻችን፣ እንወዳችኋለን። እንግዲህ ያው እስኪ ያው ስትመጣ እንግዲህ ያው እኛ ሪል ቃሚነን ቃሚነን ነው በድንብ የምናስጨንቃት። እንግዲህ ያው ከዚህ በፊት ቅመን እንደምናቅ ልምዱ እንዳለ ምናምን ነው የምንሆንባት ና ስሜት እንደምታሳየን የእሷን ሪያክሽን አብረን እናያለን። በጣም ነው የሚደብራት እና በጣም ነው የምትቀየመን ብዬ አስባለሁ። እና በጣም ነው የምታፍርብን እሱ ስም ስለሆነ ምናምን እንዲያ ጠብቀንም አይታንም ስለማታውቅ በጣም ነው የሚደብራት። እስኪ ያለውን ሪያክሽን ከእሷ እናያለን። እንግዲህ እስቲ ሙሉ ቪዲዮን እዩት፣ ሰብስክራይብ ላይክ፣ ሼር አድርጉ። እንግዲህ የምትለውን አብረን እንወዳቸዋለን። ባይ

ምን ሆነች ነው እንትናት ቤና

ምንሆነስ አንቺ ቤት እኛ ቤት ማለት ነው። በቃ ቁጭ በይ፣ አልጨረሰንም። አብረን ገና ነው። በጣም ስንት ብር ነገር፣ በቃ አታኪ፣ በቃ አየሽና፣ ቢያንስ በቃ ሙዳችን በኋላ

አልገባሽ አንቺ ስሜቷ፣ አልገባሽም በቃ ከዚህ ሙድ መውጣት ምን አይነት ስሜት እንደሚያመጣ አታቂ፣ ብታቂ እንደዚህ አታደርግ እና በዛው

መብራት አንድ የመታች ምት እንዳይመስል፣ ቤቴን እጄን ቀለጠፈኝ። ሌላ ነገር እንዳትፈልግ አግኝተውኛል። ሰብስክራይብ አድርጉ በይ። እንደዚህ ነው። ከዚህ በኋላ በይ። አላገኙኝም። እኔ አገኛችኋለሁ። አገኛቸዋለሁ እኔ። አታምንም እኮ ደግሞ አታምንም። አይ ማግኘት መገኘት አይደለም። በነገራችን ላይ እኔ የምር መስሎኝ ነው። ምን ስለደበቃችሁ? ምንም ሪንግ ላይቱ ነው። ሪንግ ላይቱ ላይ ምንም የለም። ግዜ ደግሞ ኮስተር ከዚህ በኋላ ሰብስክራይብ አድርጉ። እወዳችኋለሁ። እዚህ ቤት ውስጥ እያንዳንዳቸውን አፈር ድሜ አስበልቼ መዛት ኔክስት ቪዲዮ ጠብቁ። ሰብስክራይብ አድርጉ። እንወዳቸዋለን። ቤቱን አዝጉ፣ በቃ ቤቱን